ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ። በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያለን የመስከረም 21 ቀን 2018 ዓ ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጠየቅን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የአፋባ በድል የታጀበ ተጋድሎ ስድስት ስኬቶች የተገኙበት እንደነበር የአጼ ምኒልክ ዕዝ ከፍተኛ አመራሩ ተናግሯል። የ የብልጽግና ሰራዊት ሶስት ከተሞች ላይ ተቀምጦ ራሱን ሲጠብቅና ከአድሬ ሲጠብቅ እንዲውል አድርገነዋል፣ የሚለው የፋኖ መሪው የዘመቻ አባናደው ተጋድሎ የተገኙ ድሎችን ፖለቲካዊና ወታደራዊ ትርጉማቸውን ተናግሯል። ዝርዝሩን ተሰሙታላቸው። የብልጽግናው አገዛዝ የኢትዮጵያ አየር መንገድን በጄኔራል ይልማ መርዳሳ ቦርድ ሰብሳቢነት እንዲመራ ያደረገበት ምክንያት ሰሞኑን ውጤቱ ታይቷል። በአማራ ክልል የሚገኙ ሶስቱም አውሮፕላን ማረፊያዎች በወታደር ተጨናንቀዋል። በዚህ ጉዳይ የአብዮሽን ምንጮች ያደረሱን ሚስጥራዊ መረጃ ች በዜናችን በዝርዝር ይደመጣሉ እናቀርብላችኋለን። ወልዲያ ከባድ ውጥረት ነግሷል። መንገዶች ሁሉ ወደ ወልዲያ ያመራሉ የሚለው ቀርቶ አፈሙዞች ሁሉ ወደ ወልዲያ ተከፍተዋል ያስብላል። በወልዲያ ምድር ፀሐይና ጨረቃ ቢፈራረቁም ከትናንት ምሽት ጀምሮ ግን ድሮኗ ከወልዲያ ሰማይ ስር መጥፋት አልቻለችም። ከተማዋ በድሮን ስትጠበቅ ውላ ታድራለች። አሁናዊ የወልዲያን ሁኔታ በዝርዝር የሚያስደምጣችሁን ዘገባ አሰናድተናል፣ ተሰሙታላችሁ። ጉድ ሳይሰማ መስከረም ብቻ ሳይሆን ኤሬቻ የማይደርስም ሆነና ነገሩ። የአዲስ አበባ ከንቲባ 275 ሚሊዮን ብር አውጥተው ልብስ ገዝተዋል። ከንቲባዋ የገዙት ልብስ ለማን ነው? ይህን ያህል ገንዘብ የወጣበት የልብስ ግዥስ ለምን ዓላማ ነው? ዜናችን በዝርዝር ያስደምጣችኋል። ሰዓቱን ጠብቆ ይቀርባል። ጦርነት ካልቆመና እስረኞች ካልተፈቱ ስብሰባው ላይ ያንገ አላገኘም ሲል ጠንከርና ፈርጠም ያላቋሙን የገለጸው በቅርቡ የተመሰረተው የአምስት ፓርቲዎች ጥምረት የሆነው ቅንጅት ነው። የፕሮፌሰር መስፍናሪያና የሥራ የስራ ባልደረቦቻቸውን አካሄድ አስመልክቶ የቅንጅቱ አባል የሆነው ኢሀፓ በሊቀመንበሩ መጋቢ ብሎ የአብርሃም ሃይማኖት በኩል ያስተላለፈው ጥብቅ መልእክት በዜናችን የሚደመጥ ነው። ዝርዝሩ ተዘጋጅቶለታል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስብን ያሰናዳ ነው የሰዓቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀ ቀጥታ ወደ ዝርዝሩ እናልፋለን። የተገኘው ድል ስትራቴጂካዊ ነው፤ ፋኖ የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ በዘመቻ ደማሊ አባናዳው ተጋድሎ ያሳካው ድል ስትራቴጂክ ድል ነው ሲል የዙ ምክትል ፖለቲካ መምሪያ ኃላፊ አርበኛ ሞገስ አበራው ተናገረ። አርበኛው የሰሞኑን ተጋድሎ አስመልክቶ በሰጠው ማብራሪያ ወደ ዘመቻው የገባ ነው፤ የስትራቴጂክ ግ መክፈቻ ብለን ነው ወደ ውጊያ የገባ ነው። አምስቱም የዙ ኮሮች የወረደው መመሪያና ቅር ተከትሎ ሰራዊታቸውን እንዲያዘጋጁ ሲደረግ ከቆየ በኋላ ዘመቻው የተከፈተው በተቀናጀና በተናበበ መልኩ ነበር በዚህ መልኩ የተደረገው ውጊያ የተመዘገቡ ድሎች እጅግ በርካታ ናቸው ብለዋል ከመቼውም ጊዜ በላይ በፋኖ ትግል ላይ አዲስ ምዕራፍ የተከፈተበት ድል እንደሆነ የገለጸው አርበኛ ሞገስ አበራው ፖለቲካዊ ወታደራዊና ቀጠናዊ ድል የተቀዳጀንበት ነበር በማለትም ገልጾታል በዚህም ጠንካራ የጠላት ይዞታዎችን ከባድ የተባሉ ምሽጎችን እና የጠላት ወታደራዊ ካምፕንም ፋኖ ተቆጣጥሯል ሲል አርበኛ ሞገስ አበራው በተለይም ፋኖ የሰበራቸው የብልጽግና ሰራዊት ምሽጎች ለሁለት ዓመታትና ከዚያ በላይ ተቆጣጥሯቸው የነበሩ የኮንክሪት ምሽጎች እንደነበሩ አክሎ ገልጿል። አርበኛ ሞገስ አክሎም ጠላት ማገገም በማይችልበት ደረጃ ተመቶ ቅስሙ ተሰብሯል። በተለይም ሰሜን ምስራቅ እዝ ሙሉ በሙሉ በሚያስፍል ደረጃ ተመቷል። ከዚህ በተጨማሪም ሌላው የድላችን ውጤት የሆነው የነፍስ ወከፍና የቡድን መሳሪያን ከጠላት እጅ ላይ ተቀብለናል። አርሶ አደሩን የቃታ መሳሪያዎችን አስወርደን ክላሽ ማስታጠቅ ስንችል ለፋኖም በርካታ የብሬን ስናይፐር፣ ሞርተርና ዲሽካን ጨምሮ ከፍተኛ ቁጥር ያለው መሳሪያ ማግኘት አስችሉናል። ሌላው የድሉ መለኪያ የምን በላው የተቆጣጠርናቸው ነፃ ቀጠናዎች ናቸው። ከ12 በላይ ወረዳዎችንና እና ከተሞችን መቆጣጠር የቻልንበት ድል ነው ሲል የዘመቻ ደማሊ አባናዳው ተጋርሎን ገልጾታል። በአሁኑ ሰዓት የብልጽግናው መንግስት የደሴ ኮምቦልሻና ወልዲያ ከተሞች ብቻ ጠባቂ ሆኖ መቀመጡን የገለጸው የአጼ ምኒሊክ እዝ ምክትል የፖለቲካ ዘርፍ ኃላፊ አሁን የብልጽግናው ሰራዊት ቋሚ ስራው ራሱን ለማዳን መከላከል ላይ ብቻ እንዲወሰን አድርገነዋል። እጃችን የገቡት ምርኮኞቹም ከከፍተኛ ወታደራዊ መኮንኖች እስከ ፖለቲካ አመራሮች ያሉ ናቸው። ይህን ሁሉ ድል ያሳኩትን የሰራዊታችንን ኮሮች ከኮሮችና ክፍለ ጦሮችን ከክፍለ ጦር ጋር ትስስር የፈጠርንበት አጋጣሚንም የፈጠረ ነው ሲል የድሉን ስፋት ተናግሯል። በአጠቃላይ የወሎ ተጋድሉና ታላቅ ድል ማለት ለብልጽግናው ድንገተኛ ጥቃት ሲሆንበት ለፋኖ ደግሞ ከፍተኛ ዝግጅት ሲደረግበት የነበረ ታላቅ ድል ነው። ይህን ተከትሎም ጠላት በከፍተኛ ደረጃ እንዲሸበርና እንዲጨነቅ ሆኗል። ይህ ደግሞ ድርጅታችንን አፋ የጣና አቋሙን ማሳደግ አስችሎናል ብሏል። ሶስቱ አውሮፕላን ማረፊያዎች በወታደር ተጨናንቀዋል። የብልጽግናው አገዛዝ በአማራ ክልል የሚገኙትን ሶስቱንም አውሮፕላን ማረፊያዎች ማለትም የጎንደር አፄ ቴዎድሮስ አውሮፕላን ማረፊያ፣ የባህር ዳሩ በላይ ዘለቀ ዓለም አቀፍ አውሮፕላን ማረፊያና ኮምቦልቻ አውሮፕላን ማረፊያ በወታደር እንዲጨናነቁ አድርጓቸዋል ሲሉ የጣና ቴሌቪዥን ምንጮች አስታወቁ። የአቪዮሽን ምንጮቻችን እንደገለጹት በቀን 12 በረራዎች ወደ አማራ ክልል እየተደረጉ ሲሆን ከአዲስ አበባ የሚደረጉ በረራዎች ዘጠኙ ሙሉ በሙሉ ወታደር ብቻ ጭነው የሚበሩ ሲሆን ሶስቱ ብቻ ናቸው ሲቪል መንገደኛ የሚያጓጉዙት። ቀሪዎቹ ዘጠኝ በረራዎች ግን የመንግስትን ወታደር ብቻ ጭነው ይጓዛሉ ሲሉ የገለጹት የአቪዬሽን ምንጮቻችን፣ ይህም በአንቶኖቭ ከሚደረገው የሰራዊት ማጓጓዝ በተጨማሪ መሆኑ ነው ብለዋል። የብልጽግናው ሰራዊት ሰሞኑን በወሎ ቀጠና ብርቱ ሽንፈት የገጠመው ሲሆን ይህን ያልምት የደረሰብኝ ህወሓትና ሻቢያ ከፋኖ ጎን ስለነበሩ ነው ብሎ ክስ ማቅረቡ ይታወቃል። ሰሞኑን ለደረሰበት ከባድ ሽንፈት በቀል ከፍተኛ ሰራዊት ወደ ወሎ ቤተ አማራ እያስገባ ይገኛል። ከወሎ ቤተ አማራ በተጨማሪም በአራቱ የአማራ ጠቅላይ ግዛቶች ከፍተኛ ሰራዊት እያስገባ ነው። በዚህም በዋናነት ወደ ምዕራብ ጎጃምና ደቡባዊ ጎንደር የሚሰማራውን ሰራዊት ባህር ዳር ዓለም አቀፍ አውሮፕላን ማረፊያ እንዲሁም ወደ ምዕራብ ማዕከላዊና ሰሜን ጎንደር የሚሰማራውን አጼ ቴዎድሮስ አውሮፕላን ማረፊያ ሲያሰማራ፣ ወደ ደቡብና ሰሜን ወሎ የሚገባውን ደግሞ ኮምቦልቻ ላይ እያራገፈ ይገኛል። ይህን ሰራዊትን በአውሮፕላን የማጓጓዝ ስራው እስከ ዛሬ ረፋዱ ድረስ ቀጥሎ መካሄዱን የአቪዬሽን ምንጮቻችን ገልጸዋል። በአውሮፕላን ከሚጓጓዘው በተጨማሪ በመስራ ጎጃምና ጎጃ ሸዋ ጠቅላይ ግዛት የሚሰማራው ሰራዊት በከፍተኛ ቁጥር በመኪና እየተጓጓዘ ሲሆን በተለይም ከአፋር ክልል ወደ ሸዋ እየገባ ያለው የሰራዊት ቁጥር ከፍተኛ መሆኑን የጣና ቴሌቪዥን ወታደራዊ ምንጮቻችን ገልጸዋል። በአፋር ሸዋ ጠቅላይ ግዛት ዝ አስቴጉማ ተራራ ክፍለ ጦር ብቻ ስምንት ሬጅመንት የብልጽግናው ሰራዊት ከጥቅም ውጭ መሆናቸውን የማዕከላዊ ሸዋ ኮማንድ ፖስት ሰብሳቢ ጄኔራል ሀጫሉ ሸለመ መናገራቸውን በትናንትናው ዜናችን ማቅረባችን ይታወሳል። ወልዲያ ከባድ ውጥረት ነግሷል። ከሰሞኑ በዘመቻ ደማሊ አባናዳው ክፉኛ የተመታው የብልጽግናው አገዛዝ ከፍተኛ ጭንቀትና የሰራዊት መበተን ደርሶበታል በዚህ የተነሳ መላቀጡ ጠፍቶታል፣ ሲሉ ወታደራዊ ምንጮቻችን ተናግረዋል። አራት ኪሎ ድረስ ንዝረቱ የተሰማው የወሎ ቤተ አማራው የብልጽግና ሠራዊት ሽንፈት ወልዲያና ደሴን በከባድ ውጥረትና ጭንቀት ውስጥ ከቷቸዋል ተብሏል። የጣና ቴሌቪዥን ምንጮች ለዝግጅት ክፍላችን ከወልዲያ በላኩት መረጃ ከተማዋ ከወትሮ በተለየ መልኩ ከፍተኛ ግርግርና ከባድ ውጥረት ነግሶባታል ብለዋል። የመረጃ ምንጮች አክለው ስለ ወልዲያ ከተማ ሁናዊ ሁኔታ ሲያብራሩ ከተማዋ ውስጥ ከባድ መሳሪያና ከወትሮ የተለየ ከፍተኛ ቁጥር ያለው ቀይ ቦኔት ለባሽ ኮማንዶች በወታደራዊ ተሽከርካሪዎች ይንቀሳቀሳሉ። በዚህም የህዝብ አገልግሎት ሰጪ ተሽከርካሪዎችና ሌሎች የባጃጅ እንቅስቃሴዎችም ተገድበዋል ሲሉ ተናግረዋል። ትናንት ከወልዲያ በቅርብ ርቀት በምትገኘው ጀነት ወበር ሞላ ጊዮርጊስ ድረስ ፋኖ ዘልቆ በመግባት የተኩስ ልውውጥ እንደነበር የሚገልጹት ምንጮች ምሽቱኑን ከባድ መሳሪያ ሲተኩሱ እንደነበርና ብልጽግናውም ከፍተኛ ቁጥር ያለውን ሰራዊቱን ከአፋር ክልል አንቀሳቅሶ ከተማዋን መውረሩን የጣና ቴሌቪዥን ምንጮች ገልጸዋል። ይህ ዜና ተፈጠረ በነበረበት ሰዓት በወልዲያ ከተማ እየታየ ያለው የብልጽግናው ሰራዊት እንዲሁም የዞኑ የባዲን ካድሬዎች እንቅስቃሴ ያልተለመደ ሲሆን ከዚህ በፊት እንደዚህ አይነት ወከባና ጭንቀትም ተፈጥሮ አያውቅም ብለዋል። ወልዲያ ከተማ የገባው የብልጽግናው መከላከያ ቁጥርም ቢሆን ያልተለመደ ሲሆን ትናንት ምሽት በከተማዋ ውስጥ ፒያሳና አዳጉ አደባባይ ጨምሮ ብዙ 23 የያዘ ወታደራዊ ተሽከርካሪ ማምሸቱን የአይን ማኞች ለጣና ቴሌቪዥን ተናግረዋል። ይህ ከመላ አገሪቱ አቅጣጫ ተሰባስቦ ወልዲያ ከተማ ውስጥ የሰፈረው የብልጽግናው ሰራዊት የባዴንን ባለስልጣናት ለመታደግና የፋኖን ምት ለመበቀል ተጭኖ የገባ ይመስላል ሲሉ የአይን ማኞች ጨምረው ገልጸዋል። ይሁን እንጂ ፋኖ አሁንም ዙሪያውን ከበብ አድርጎ እንደሚገኝ ጠቅሰው፣ በዚሁ በወልዲያ እና በዙሪያው ባሉ ከተሞች የድሮን ቅኝቱ ተጠናክሮ ቀጥሏል ተብሏል። ትናንት በሰሜን ወሎ አብሮ ወረዳ በመርሳና ሌሎች አካባቢዎች ከፍተኛ የድሮን አሰሳ እንደተደረገ የገለጹት የጣና ቴሌቪዥን የመረጃ ምንጮች በዛሬ ሁለት ከጠዋት ጀምሮ በወልዲያ ሰማይ ከፍተኛ የድሮን ቅኝት እየተደረገ ነው ተብሏል። ሰሞኑን ወሎ ላይ ከፍተኛ ቁጥር ያለው ሰራዊቱ በፋኖ የተመታበት የብልጽግናው አገዛዝ በቀጣይ የአየር ድብደባን በመደበኛነት ሊጠቀም ይችላል ሲሉ የጣና ቴሌቪዥን ወታደራዊ ምንጮች በወቅቱ መናገራቸውን ዋቢ አድርገን መዘገባችን ይታወሳል። የብልጽግናው ሰራዊት ከፍተኛ ጄኔራሎችም ጦር ኃይሎች ዋናው መስሪያ ቤት መሰብሰቢያ አዳራሽ ባደረጉት ስብሰባ የአየር ኃይል ድጋፍ ስላልተደረገልን ነው ሰራዊታችን ያለቀው ሲሉ የሰሜን ምዕራብ እዝ ዋና አዛዡ ጄኔራል አሰፋ ቸኮል ቅሬታ ማቅረባቸውንና ለዚህ ቅሬታም የአየር ኃይል አዛዡ ጄኔራል ይልማ መርዳሳ እንዴት እንደዚህ ትጠይቃለህ አየር ኃይላችን እየተዘጋጀ ያለው ለቀይ ባህር እንጂ ለጽንፈኛ አይደለም። ለጽንፈኛ ሜካናይዝድና እግረኛ ሰራዊት ምናንሷችሁ ነው የሚል የተቃውሞ ምላሽ ማሰማታቸውን መዘገባችን አይዘነጋም። ሆኖም የብልጽግናው አገዛዝ ከፍተኛ ቁጥር ያለው ሰራዊት ወደ ወሎ ቤት አማራ ከማስገባቱን በተጨማሪ የድሮን ጥቃትን በተደጋጋሚ እያደረሰ መሆኑ ይታወቃል። 275 ሚሊዮን ብር ለልብስ የመደቡት ከንቲባ የፊታችን ቅዳሜ በአዲስ አበባ ከተማ ቅዱስ እስጢፋኖስ ቤተ ክርስቲያን ጀርባ በሚገኘው ኩሬዳር የኤሬቻ በዓል ይከበራል። ይህን በዓል ስፖንሰር ያደረገው የአዲስ አበባ ከተማ አስተዳደር ለበዓሉ ማድመቂያ 275 ሚሊዮን ብር መድቦ ልብስ ለመግዛት መወሰኑ ታውቋል። ዞቭል ፖስት ሜጋዚን በጉዳዩ ዙሪያ ምንጮች የነገሩኝ ብሎ እንደዘገበው በበዓሉ መታደም ለሚፈልጉ የወረዳ ክፍለ ከተማና ከተማ አስተዳደሩ የመንግስት ሰራተኞች የልብስ ወጪ አያሳስባችሁ፣ ሙሉ የባዓል ልብስ ወጪያችሁን እኔ የሸፍናለሁ ሲሉ ከንቲባ ዳነች አበቤ ቃል ገብተዋል ብለዋል። እሁድ ብልጽግና የኦሮሞ የበዓል ትንሣኤ እያካሄድኩ ነው ብሎ በጠራውና ከሃይማኖታዊ ሴቱ ይልቅ ፖለቲካዊ መልኩ ጎልቶ እንዲታይ ለተፈለገው የኤሬቻ በዓል ከንቲባ ዳነች አበቤ 275 ሚሊዮን ብር መድበዋል። ከንቲባዋ የመደቡት ገንዘብ ከራሳቸው ይሁን ወይስ ከከተማ አስተዳደሩ ካዝና ነው ለሚለው ጥያቄ ዞብል ፖስት ምላሽ ሲሰጥ በከተማ አስተዳደሩ ገንዘብ ነው ከንቲባዋ ለባሉ ታዳሚዎች የልብስ መግዛት የመደቡት ገንዘቡ የተገኘው ደግሞ ከከተማ አስተዳደሩ መደበኛ በጀት ሲሆን የበጀት ጉድለት ካጋጠመ ደግሞ መሙያ እንዲሆን ባለሀብቱን አስገድደው ገንዘብ እንዲያዋጣ ደብዳቤ ልከውለታል ባለሀብቱም ተገዶ ገንዘብ እያዋጣ ነው ሲል ዘግቧል በተለይም አንዳንድ ባለሀብቶች ቤታቸው ድረስ ደብዳቤና መልእክተኛ እየተላከላቸው ገንዘብ እንዲከፍሉ ሲደረግ ቀሪዎቹን ደግሞ ለጉዳይ ወደ ቢሮ ሲሄዱ ከጉዳያቸው ጋር የቴሌቶን ደብዳቤ ይሰጣቸዋል በተለይም የባለሀብቱ ድጋፍ በገንዘብ ብቻ ሳይሆን አይነትም እንዲሆን ስለተደረገ ባለሀብቱ ድጋፍ የሚያደርገውን የእቃ አይነት ይናገርና ዋጋውን ለእቃ አቅራቢው ድርጅት አካውንት ገቢ እንዲያደርግ ይዳረጋል። እቃ አቅራቢው ድርጅት ደግሞ በጥንቃቄ የተመረጠና በባለስልጣናቱ የሚደገፍ ግለሰብ ነው። ለኤሬቻ በዓል ማክበሪያ ከንቲባዋ የመደቡት 275 ሚሊዮን ብር ገንዘብም በዚህ መልኩ የተሰበሰበ እንደሆነ የጣና ቴሌቪዥን ምንጮች አረጋግጠዋል። ስማቸው እንዳይጠቀስ የጠየቁ አንድ ባለሀብት እንዳረጋገጡት ደብዳቤው የሚለው ለሕዳሴ ግድብ በዓል ማድመቂያ የሚሆን የገንዘብና የአይነት ድጋፍ እንዲያደርጉ በአክብሮት እንጠይቃለን የሚል ነው። አካውንቱን ስመለከተው ግን የግለሰብ መሆኑን አረጋገጡ። እንዴት እንደዚህ ይደረጋል? የመንግስት ገንዘብ በግለሰብ አካውንት እንዴት እንድናስገባ እንጠየቃለን? ብለን ስንጠይቅ የታዘዛችሁትን ብቻ አድርጉ ተብለን ተነገርንና ያሉንን አደረግን ብለዋል። ከንቲባ አዳነች አበቤ የቀድሞውን ከንቲባ ታከለ ኡማን ተክተው ከተማ ወታደሩን መምራት በጀመሩበት የመጀመሪያዎቹ ወራት በህዝብ በዓላት ላይ ለእሳቸውና ለተቋማቸው ሴት ሰራተኞች የሀገር ባህል ልብስ ለመግዛት የግዢ ኮሚቴ አዋቅረው ነበር። የተዋቀረው የግዢ ኮሚቴን በተሰጠው መመሪያ መሰረት የባህል ልብሱን ገዝቶ ለከንቲባ ካቀረበ በኋላ ከንቲባ ዳነች የባህል ልብሱን ሲመለከቱ ጫፉ ላይ አረንጓዴ፣ ቢጫ ቀይ ቀለም እንዳለው ሲያዩ ውሰዱልኝ፣ ይህን ለብሼ በቴሌቪዥን መታየት አልፈልግም ሲሉ ልብሱን መወረራቸውን በተደጋጋሚ መዘገባችን ይታወሳል። ጦርነት ካልቆመና እስረኞች ካልተፈቱ በምክክር ኮሚሽኑ አልሳተፍም። ቅንጅት የብልጽግናው አገዛዝ በአማራ ሕዝብ ላይ የከፈተውን የዘር ማጥፋት ጦርነት ካላቆመና በግፍ አስሮ የሚያሰቃያቸውን የህሊና እስረኞች ሳይፈታ ለይስሙላ ባዋቀረው የምክክር ኮሚሽን ልሳተፍ አልችልም ሲል የአምስት ፓርቲዎች ጥምረት የሆነው ቅንጅት አስታወቀም። የመላው ኢትዮጵያ አንድነት ድርጅት እናት ፓርቲ ኢሃፓና ሌሎች ፓርቲዎችን ያቀፈው ቅንጅት የምክክር ኮሚሽኑ ሌላው የብልጽግናው አገዛዝ ምርኩዝ መሆኑን ደጋግመው በሚገልጹ ፓርቲዎች የተዋቀረ ሲሆን አሁንም በቀደመ አቋማቸው እንደጸኑ መሆናቸውን የቅንጅቱ አባል የሆነው ኢሃፓ በፕሬዚዳንቱ በኩል አስታውቋል። የኢሃፓ ፕሬዚዳንት መጋቢ ብሎ የአብርሃም ሃይማኖት በጉዳዩ ዙሪያ የሰጡት ማብራሪያ ወደ ምክክሩ ለመመለስ አላሰብንም። ምክንያቱም ኮሚሽኑ ያስቀመጥነውን ቅድመ ሁኔታ አላሟላም፣ ቅንጅቱም አይመለስም። የምክክር ኮሚሽኑ የተመካከርንበትን መፍትሄ አላስቀመጠም፣ ከመንግስትም ጋር ችግሮችን አልፈታም። የፖለቲካ እስረኞች እንዲፈቱ ያለው አፈናም እንዲቆም ጠይቀን ነበር። ጦርነት ቆሞ ድርድር እንዲካሄድ፣ በትጥቅ ትግል ውስጥ ያሉ ወገኖች ወደ ምክክሩ እንዲመጡ፣ እውነተኛ ሰላም እንዲጸና ነበር ፍላጎታችን። ለዚህም ኮሚሽኑ አንዳችም ጥረት ሲያደርግ ስላላገኘን ወደ ምክክሩ አንመለስም አይመለስም በዚህ ሁኔታ ወደ ምክክሩ ከተመለስን የአገዛዙን አፈና መተባበር ነው የሚሆነው፣ ሲሉ ተናግረዋል። መጋቢ ብሎ የአብርሃም አክለውም ያለምንም ቅድመ ሁኔታ ወደ ምክክሩ ልንመለስ የምንችለው የፖለቲካና የሕሊና እስረኞች ሲፈቱና ጦርነት ማስቆም ሲቻል ነው። ይህ ከሆነ ኮሚሽኑ እንዲጋብዘንም አንጠብቅም። ራሳችን ለምነናቸው እንሄዳለን። ነገር ግን ኮሚሽኑ ጦርነት እንዲቆም መንግስት ላይ ጫና ከማድረግ ይልቅ ጦርነት እየተካሄደም ድርድር ማድረግ ይቻላል በማለት የመንግስትን የጦርነት ሀሳብ ሲደግፍ ነው የሚታየው ብለዋል። ጦርነት ሳይቆም ምክክር አድርጎ ስኬታማ የሆነ ሀገር ከጠቀሱ የሀፓ ዝግጁ ነው ሲሉ የሚናገሩት መጋቢ ብሎ አብርሃም ሀገራት ጦርነት አቁመው ነው ወደ ምክክር የገቡት። ጦርነት ላይ ሆነው ምክክር የጀመሩ ነበሩ፣ ግን ፈርሷል፣ የትም አልደረሱም። ጦርነት ሳያቆ ምክክር አድርገው ውጤታማ የሆኑ አገራት ካሉ ኮሚሽኑ ይጥቀስልን። ግን ውሸት ነው የለም። ኮሚሽነሮቹ ጦርነት ማስቆም አይችሉም፣ ግን ብልጽግና ፓርቲን እንዲጫኑ ነው የምንፈልገው። አንድ ፓርቲ ከሀገራዊ ምክክር ከወጣ ምክክር ይፈርሳል። የቱ ጋ ነው ታዲያ ብሔራዊ ስምምነት መጣ የሚባለው? አንድ ፓርቲ በስሩ በሺዎች የሚቆጠሩ ተከታዮች አሉበት። ስለዚህ ሕዝቡን ለማደናገር ካልሆነ በስተቀር በዚህ የትም አይደርሱም በማለት ለቲክቫ ኢትዮጵያ ተናግረዋል። የኢሃፓ ሊቀመንበር ሀሳባቸውን ሲቀጥሉም የአንድ ፓርቲ ሳይሆን የሁሉንም ሕዝብ ፍላጎት ይዘው ከሄዱ እውነተኛ ብሔራዊ መግባባትና ሰላም የሰፈነባት ኢትዮጵያን እንመሰርታለን። የይስሙላ ምክክር ያቆሙ፣ እንዲያውም ህዝባቸውን ይቅርታ ጠይቀው በዚህ አይነት አካሄድ የትም አንደርስም ብለው ለመንግስት በይፋ መግለጫ ይስጡ ሲሉ ለብልጽግናው የምክክር ኮሚሽን ኮሚሽነሮች የሞራል ተጠየቅ አቅርበውባቸዋል። የብልጽግናው አገዛዝ ደግሞ እንኳንስ ጦርነትን ለማስቆምና የታሰሩ የህሊና እስረኞችን ሊፈታ ይቅርና ጭራሽ የጦርነት ቅስቀሳውን የሙሉ ጊዜ ስራው አድርጎታል። ንፁሃንን ማፈን፣ ማሰር፣ ማሳደድና መግደልም አሁናዊ የብልጽግናው አገዛዝ የጸጥታ መዋቅሩ ቀዳሚ ተልኮ ሆኗል። ኢትዮጵያ በብልጽግናው ዘመን በዚህ ደረጃ የምትገኝ ቢሆንም በፕሮፌሰር መስፍን ያ የሚመራው የብልጽግና ምክክር ኮሚሽን ግን በዚህ ሁኔታ ምክክር ማድረግ ውጤት ሊያመጣ እንደማይችል እያወቁ በአገር ገንዘብና በህዝብ ህይወት ላይ እየተጫወቱ ነው ሲሉ የፖለቲካ ተንታኞች ይናገራሉ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የመስከረም 21 ቀን 2018 ዓ ም የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።